አላዛሪ ንሳ መግነዙን ፍትለ ክርስቶስ ትንሣን ሙታን በአብይ ኃይሎ ሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚኢዝ የሰ ኮነ ፍስሐው ሰላም የትንሣያችን በኩር የፍጥረት ሁሉ ጌታ መድኒት ዓለም ኢየሱስ ክርስቶስ የትንሣኤውን ብርሃን እንድናይ ስለ ፈቀደልን ስሙ ለዘላለም የተመሰገነ ይሁን። አልዓዛር አልዓዛር አልዓዛር ናውጣ፣ የዮሐንስ ወንጌል ምዕራፍ 11 ላይ የምናገኘው ኃይለ ቃል ነው። የትንሣኤ አራተኛ ቀን ዕለተ ረቡዕ አልዓዛር ይባላል። ቅድስት ቤተ ክርስቲያናችን ይህንን ቀን በአልዓዛር ሰይማዋለች። አልዓዛርን ከሞት ጌታችን እንዳስነሳው የምንዘክርበት ነው። የአልዓዛር ትንሣኤ ሙታን እንደሚነሱ ማሳያ ነው። ነገር ግን አልዓዛር ሞት የሚከተለው ትንሣኤ ነው የተነሳው። እኛ ግን ስንነሳ ከዚህ በኋላ ሞት የማይከተለው ትንሣኤ እንደምንነሳ ሊያበስረን ነው። ታሪኩን የምናገኘው የዮሐንስ ወንጌል ምዕራፍ 11 ላይ ነው። በልዩ ልዩ የስብከት ጊዜያት ስንማርበት ቆይተናል። አሁን ግን ከትንሣኤው ጋር አያይዘን ለመናገር፣ የአልዓዛር ትንሣኤ የክርስቶስን ሞት አዘጋጅቶ ነበር። ክርስቶስ አልዓዛርን ካስነሳው በኋላ አይሁድ በቅናት በምቀኝነት አልዓዛርን ለመግደል እስከ ማሰብ ድረስ በክፋት እንደተነሳሱ ልብ ይለዋል። የአይሁድ ክፋታቸው ጥግ ድረስ የተጓዘ ነው። ትንሣኤውንም እንዳይቀበሉ አፍረው እንዲቀሩ ያደረጋቸው ከዲያብሎስ ጋር የተስማሙበት የኃጢአት መንገዳቸው ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች፣ ረቡዕ በቤተክርስቲያናችን አስተምሮ ከሞት የተነሳውን አልዓዛርን ይመስላል። ብዙዎቻችን ከብዙ መከራዊ ተነስተናል። እንደ አልዓዛር ሁላችን እንነሳለን። ሞት የማይከተለው ትንሣኤ እንደምንነሳ፣ በመጨረሻ ሁላችንም እንደምንነሳ የሚያበስረን የክርስቶስ ትንሣኤ ተገልጧል። አልዓዛርን ያስነሳው ከሞቱ ከመስቀል ሞቱ በፊት ስለነበረ የትንሣኤ ምልክት ይሁን እንጂ አማናዊ ትንሣያችን ክርስቶስ ነው። አልዓዛርን ከመቃብር እንዳስነሳ ጌታ ሁላችንንም ከሞት ያስነሳናል። የሕያዋን አምላክ በኩል ሌሊት የተነሳው ሁላችንንም ድምፁን ሰምተን የምንነሳበት ቀን እንዳለ ሊያበስረን ነው። በቢታንያ መንደር የሚኖሩ ማርያምና ማረታ የሚባሉ ትማማቾች አልዓዛር ከሚባል ወንድማቸው ጋር ነበሩ። ክርስቶስ በዚያ ባለፈ ጊዜ ይቀበሉት ነበረ። የአዲስ ኪዳኑን መንገድ መከተል የጀመሩ ናቸው። መድኃኒተ ዓለም ኢየሱስ ክርስቶስ ሲያስተምር በጣም የመስብከቱ ከመደሰቷ የተነሳ ማረታ እህት አልዓዛር እግሩ ስር ተቀምጣ ትማር እንደነበረ መጽሐፍ ቅዱስ ይነግረናል። ልክ እንደዚሁ ታዲያ የሚወዱት ወንድማቸው አልዓዛር ታሞባቸው ወደ ጌታ ልከው ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን የአልዓዛር ሞት የእግዚአብሔር ልጅ የሚከብርበት ነው ብሎ ነግሯቸው ነበር። ስለዚህ ክብሩን ለማየት ሞት ሲያጣጥር ጌታ ይመጣል ብሎ ቢጠብቁ በር በር እያዩ ሳይመጣላቸው ቀርቷል። ከሞተ ከአራት ቀን በኋላ ከተቀበረ ከአራት ቀን በኋላ ጌታ ኢየሱስ ክርስቶስ የትንሣኤያችን በኩር ወደ አልዓዛር ቤት ወደ ቢታንያ መጣ። በቢታንያ በደረሰ ጊዜ ለቅሶ ተቀምጠው አራተኛ ቀን ነው። የአልዓዛር ታሪክ አክትሟል። ለቀስተኞች ያልሰሙ ብቻ መጥተዋል እንጂ ዋና ዋና በዕለቱ የደረሱ ቀብር የነበሩ ሰዎች ሄደዋል። ድንኳን በሚፈርስበት ቀን አዲስ የምስጋና ቤት ዳስ ሊያሰራ እግዚአብሔር መጣ። እንባል ያብስ የተቆረጠውን የሚቀጥል ባዶነትን የሚሞላ አምላክ። ትንቢተ ኢሳይያስ ምዕራፍ 10 ቁጥር 23 ላይ የሰራዊት ጌታ እግዚአብሔርም በምድር ሁሉ መካከል ያለቀ የተቆረጠ ነገር እንደገና ይቀጥላል ይላል። ስለዚህ አልዓዛርን ወዴት አኖራችሁት? አለ። ብንወድቅ የሚፈልገን አምላክ ብንታሰር የሚያስፈታን አምላክ ብንቆስል በቁስሎቻችን ጠረን አፍንጫውን የሆነ የማይዘጋ ፍቅር አምላክ አልዓዛርን ወዴት አኖራችሁት? አላቸው። መጥቶ የሚገርም ነው። ገና መምጣቱን ስትሰማ እህቱ ሮጣ መታፈጥና የጌታ እግር ላይ ወድቃ አንተ እኮ እዚህ ብትኖረው ወንድሜ አይሞትም ነበር ብላ ነበር። ይነሳል ብሏታል። እውቅ ይትነሳ ወንድምሽ ይነሳል። በትንሣኤማ ይነሳል። አሁን እኮ ሞቷል፣ አራት ቀን ሆኗል። የአልዓዛር ፋይል ተዘግቷል። እግዚአብሔር ግን አዲስ ይከፍታል። የብዙዎቻችን ታሪክ ካከተመ በኋላ እንደገና ይጀምራል። ከእግዚአብሔር ጋር የመኖር ልዩ መስጢር ከባዶነት መሙላት ነው። ስንት የተጎበኘ ሰውልን። የብቸኝነቱ አባት እግዚአብሔር ብቸኝነቱን የቀረፈለት ስንት ነው። የባዶነታችን ሙላት እግዚአብሔር ባዶችንን ሆነን እያለ የሞላን ስንቶቻችንን እኛ እናስታውስ። የምንረሳው ይሆናል እንጂ እግዚአብሔር አንድም ቀን እኛን ያልጎበኘበት ጊዜ የለም። አሁን የምንኖረው ኑሮ የልጅነታችን የጸሎት ውጤት ነው። ለምነነው እናውቃለን፣ ሰጥቶናል፣ እንረሳዋለን እንጂ የለመኑትን የማይረሳ የነገሩትን የማይረሳ የለመኑትን የማይነሳ የነገሩትን የማይረሳ ታማኝ አባት እኮ ነው ያለን። ስለዚህ ሳይረሳ ደረሰና ወንድምሽ ይነሳል አላት። በትንሣኤ የማይነሳላለች አነ ውእቱ ትንሣኤ ወሕይወት ዘየአምን ብየ ሞተ ሆተ ያዩ ትንሣኤና ህይወት እኔ ነኝ የሚያምንብኝ ቢሞት እንኳን ሕያው ነው። ወኩሉ ዘያው ዘያምን በየ ኢይመውት ለዓለም ተአምኒኑ ዘንተ ብሏት አለኩ። ይሄን አታምኝ? አምናለሁ ጌታ ሆይ አለች። አንተ ወደ ዓለም የመጣው ክርስቶስ የእግዚአብሔር ልጅ ነህ። አምናለሁ ሕያው የሆነ የሚያምንብኝ ቢሞት እንኳን ለዘላለም አይሞትም አለ። ለዘላለም ሕያው ነው። ለዘላለም ይኖራል። ያመነብኝ ሕያው የሆነ ሁሉ ለዘላለም አይሞትም አለ። የሚያምንብኝ ቢሞት እንኳን ሕያው ነው። ዘይ አምን ብየ እመኒ ሞተ የሐዩ ወኩሉ ዘየሐዩ ወየአምን ብየ እመኒ ሞተ ኢይመውት ለዓለመ። ለዘላለም አይሞትም ብሏል። የማይሞተው ክርስቶስ ለእኛ ሞቶልን የማይሞት ሰውነት እንዲኖረን አደረገ። በአዳም በደል ሞት ነው፣ ሁላችንንም በሱ በከበረ ደሙ ፈሳሽነት ሕይወት ሰጥቶናል። ስለዚህ ሕይወት ሊሆን የመጣ ጌታ ወደ መቃብሩ ውሰዱኝ አላቸው። እህትየዋም ፈጥና መጣች። አልዓዛርን የወደው ስለነበረ በመንፈሱ ታውኮ እንባውን አፈሰሰ። ክርስቶስ ካለቀሰባቸው ቦታዎች አንዱ ይሄ ቦታ ነው። ለከተማይቷ አለቀሰላት። እዚህ ጋር ደግሞ አለቀሰ። በኋላ በጣም ሁላችንም እንደምናውቀው ወደ መቃብሩ ውሰዱኝ አለ። አዎ ድንጋዩን አንሶ አላቸው። ይሸታል አሉ ቤተሰቦቹ። ወንድሟ አስክሬን ሆኖ ሰው አፍንጫውን ሲይዝ ማየት አልቻለችም። ይሸታል እኮ ጌታዊ አራት ቀን ሆኖታል። እሷ እንደምታስበው አይቶ ሊያረጋግጥ መስሏታል። ትንሣኤና ህይወት እኔ ነኝ ብሏት አምናለሁ እንኳን ብለ ወንድሜ ይሸታል አለች። የእግዚአብሔርን ተአምር ለማየት ጠብቄ አላት። የእግዚአብሔር ልጅ እግዚአብሔር፣ የድንግል ልጅ መድሃን ያለን የአዲስ ኪዳኑ ባራኪያችን፣ አዲሱን ህይወት የከፈተልን፣ የተቆረጠውን የሚቀጥል፣ ባዶነትን የሚሞላ ድንጋዩ ስነሳ የተገነዘውን አልዓዛርን አየው። አልዓዛር አልዓዛር አልዓዛር ናውጣ አለው ከመቃብር አሁንም ይጠራናል እግዚአብሔር ዝሙት ከሆነ መቃብር ናውጣ ይልሃል ወንድሜ ዘረኝነት ከሆነ መቃብር ናውጣ ይልሃል ሐሜትና ትችት ክፋትና ተንኮል መቃብር ከሆነ እህቴ ነይ ውጪ ይልሻል እነዚህ መቃብሮች ናቸው አልዓዛርን ያስነሳ እኔንና አንቺን ያስነሳናል ሁላችሁም ተነሱ ለጽድቅ እንነሳ ለምቾትና ለፈቃደ ሥጋ የተጣለ ለመንፈሳዊ አገልግሎትና ለክብር ተልእኮ የተነሳ መንፈሳዊ ሰውነትን የተላበሰ ማንነት ሊኖረን ያስፈልጋል። የእግዚአብሔር ልጆች እኔና እናንተ፣ እግዚአብሔር ብርሃናችን ነው። ምንም ጨለማ እንኳ ቢሆን እግዚአብሔር ከእኛ ጋር ነው። እመን። የወርቁ ማይከል ጸላሎተ ሞት እይፈር ወለ እኩ ይስማአን ተመስለ። በሞት ጥላ መካከል እንኳን ብሄድ አንተ ከእኔ ጋር ነህ እና ክፉን አልፈራም። እግዚአብሔር ከእኛ ጋር ካለ ክፉን አልፈራም። ስለዚህ መቃብር ተጭኖት እንዳይቀር አላዛርን አስነሳው። ሙታን ሁሉ ድምፁን የሚሰሙበት ቀናነትን ሳያለ ሲለን ነው ስለዚህ በትንሣኤው ሳምንት ከሞት የተነሳውን አልዓዛርን በዚህ ሁኔታ እንዘክረዋለን። አልዓዛር ብድግ ብሎ ተነሳ። አይሁድ ደነገጡ። ግማሾቹ ቀኑ። የአልዓዛር ትንሣኤ የክርስቶስን መስቀል አዘጋጀ ይላሉ አባቶቻችን። አልዓዛር በመነሳቱ አይሁድ በምቀኝነት ከፉ። ፀሐይ ከሰማይ ወደ ምድር ስትወርድ ጭቃውን ታከረዋለች፣ ደረቅ ታደርገዋለች። ሰም ከሆነ ግን ታቀልጠዋለች። በእምነት የለሰለሰ ልብ ያላቸው ሰም ልብ ያላቸው ምእመናን ክርስቶስ ፀሐይ በመቃብሩ ጋር ሲያበራ አልዓዛር ሲነሳ ቀለጠ። ከአይሁድ ብዙዎች አመኑ። አልዓዛርን ለመግደል አሰቡ ይላል። የአልዓዛር ትንሣኤ እኛም የምንነሳው ትንሣኤ ነው። አልዓዛር መነሳቱ ምሳሌ ነው እንጂ ሞት ከተከትሎታል። አልዓዛር በኋላ ሞቷል እኮ። አሁን እኛ ስንነሳ የሙታን ትንሣኤ ግን አልዓዛር እንደገና ይነሳል። የአልዓዛር ያን ጊዜ ተነስቶ በምድር ላይ ታይቷል። የሰው ልጅ የተቆረጠውን እንደሚቀጥል ያሳይ ዘንድ የሰው ልጅ የተባለው ክርስቶስ ነው። ሰው ሊያደርገን ሰው የሆነ ሞቶ ህይወትን የሰጠን በትንሣኤ የተስፋ ትንሣኤ ያለበስን። አልዓዛር በሮብ እያሰብ ነው። የእሱን ክብር እንገልጣለን። ስለዚህ እግዚአብሔር ታማኝ ነው፣ በማጣትም በማግኘትም በመውደቅም በመነሳትም። ከመቃብር ውጡ። እግዚአብሔር በቁስሎቻችን ጠረን አፍንጫውን የማይዝ የማይጸየፍ አባት ነው። ስለዚህ የትንሣኤያችን ክብር መንገድ የጠፋባቸውን በማሳየት ጭምር ይሁን፣ እምነታችን የጠነከረ ይሁን። የተቆረጠውን የሚቀጥለው አምላክ ላይ ትካዜያችንን እንጣል። መዝሙረኛው ዳዊት እንዳለው ግድ ፍሊና ከላይ እግዚአብሔር ወውቱ ይሴስያካ ይላል መዝሙር አምሳ አራት ላይ ትካዜን በእግዚአብሔር ላይ ጣል፣ እሱ ይደግፋል። ደጋፊ እግዚአብሔር ነው። ኃይል እግዚአብሔር ነው። ዓለም በጣም ተስፋ ታስቆርታለች። ግን እግዚአብሔር ይሰራል ያላት ቀን ሬሳ አውጥቶ መግነዝ ፈቶ መቃብር ከፍቶ መግነዝ ፈቶ ህይወት ሰጥቷል። ስለዚህ ሁሉን ማድረግ የሚችል አምላክ አለቀ፣ ሞተ፣ ተደቀቀ ያለውን የእኛን ህይወት ማለምለም ይችላል። ስለዚህ በትንሣኤ ያሳየን ክብር ይሄ ነው። ትንሣኤውንም ስናከብር የትንሣኤ ረቡዕ ዳግም ትንሣኤ ከመድረሱ በፊት አልዓዛርን እንዘክረዋለን። ከሞት የተነሳውን ሰው ከሞት እንደምንነሳ ሞት ከመሰለ የሱሰኝነትና የዘረኝነት፣ የአድመኝነትና የክፋት፣ የተንኮልና የዝሙት ሕይወት እግዚአብሔር ማንሳት ይችላል። ቀማኛውም መጽዋች ደንቆሮውን ሰማይ ማድረግ ይችላል። ለዕውራን ብርሃንን የሚሰጥ እግዚአብሔር እግሮቻችን በኃጢአት ከተሰበሩ ጠግኖ ወደ መቅደስ የሚገሰግሱ ማድረግ ይችላል። ስለዚህ ባዶነትን የሚሞላውን አምላክ ካመን ነው የተቆረጠ ነገር ይቀጥልልናል። በወጀብና በአውሎ መሃል መንገድ ያለው እግዚአብሔር ወደ እኔና ወደ እናንተ እንዳይመጣ የሚከለክለው አንዳችም ነገር የለም። ሁሉን ማድረግ የሚችል ከሀሊ ያስቀመጠውን የማይረሳ አባት የትም ብንወርቅ ያገኘናል። አባቶይ ካል ነው እነሆኝ ይለናል። ጠርተነው እንድንኖር አምላካችን እግዚአብሔር ይርዳን። የትንሣኤውን በረከት ለሁላችን የሚያድለን ሰላሳ ስድሳ መቶ የአማረ ፍሬ የምናፈራበትን የክርስትና ጸጋ ይስጠን። አላዛርን ከመቃብር ያወጣ እግዚአብሔር እኔና እናንተንም ከዘረኝነት መቃብር፣ ከጎጠኝነት መቃብር፣ ከነፍሰ ገዳይነት መቃብር ከምቀኝነት መቃብር ከክፋትና ከተንኮል ከአሜትና ከርኩሰት መቃብር አውጥቶ ነፃነት እንዲሰጠን መልካም ፈቃዱ ይሁንልን። በሰላም በሕይወት በፍቅር በስምምነት ይጠብቀን። ለብርሃነ ዕርገቱ በሰላም ያደርሰን። አልዓዛርን ሳመግለሱን ፍቱለ በስልክ አደባባይ መላሃልሱ